እኔ የምፈልገው እግዚአብሔርን ማክበር ነው። እናንተም ትፈልጋላችሁ። እና ኢየሱስ በምድር በነበረ አገልግሎቱ አብ አባቱን አክብሮ አልፏል። ማክበር ይቻላል ማለት ነው። ኢየሱስ አክብሮ አሳይቶናል። ግን ኢየሱስ እንዴት አብን አከበረው? አባቱን እንዴት አክብሮ ታለፈ? በእነዚህ ተከታታይ ጊዜዎች ውስጥ የተወሰኑ ሀሳቦችን ከኔ ጋር እንካፈላለን። ለእኔ በጣም ጠቅሞኛል። እናንተንም በብዙ ያግዛቸዋል። ኢየሱስ አብ አባቱን በምድር አክብሮ ያለፈበት ትልቁ ምክንያት፣ የመጀመሪያው ኢየሱስ ክርስቶስ እውቀት ነበረው። መጽሐፍ ቅዱስ ሲናገር እንደዚህ ይላል የሉቃስ ወንጌል ምዕራፍ አራት ከቁጥር 15 እስከ 22 ላይ፣ እርሱም ኢየሱስ በምኩራባቸው ያስተምር ነበር ይላል። ሊያነብ ተነሳ፣ የነቢዩ ኢሳያስንም መጽሐፍ ጥቅል አንስተው ሰጡት፣ እሱም ተረተረው አነበበው ይላል ስለዚህ አምላካችን ጌታችን ኢየሱስ ክርስቶስ ማንበብ ይችል ነበረ ማለት ነው፣ ወይም ያቃል ማለት ነው። ይህ ሰው ሳይማር መጻሕፍትን እንዴት ያውቃል ብለው ይደነቁ ነበር ይላል። ዮሐንስ 17 ዮሐንስ 7 15 እስከ 16። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር ይላል። እንዲህ አሉ፣ ይህ ጥበብና ተአምር ከወዴት አገኘ? ማቴዎስ 13 ቁጥር 54 ላይ እንዴት አገኘው? ይደነቁ ነበር ይነጋገሩ ነበር። ኢየሱስ እውቀት ነበረው ማለት ነው። ስለዚህ አባቴ እንዳስተማረኝ እነዚህ እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። ዮሐንስ 8:28 ላይ ኢየሱስ የተማረው ከአብ ከአባቱ ነው ማለት ነው። እንደ አይሁዳዊ ወግና ስርዓትም በዛ በእግዚአብሔር ሕግና ስርዓት ትምህርት ውስጥም እንዳለፈ እናስባለን። ለምን የህይወቱን ከመገረዝ ጀምሮ እያንዳንዱ ነገር ስንመለከት ኢየሱስ በአይሁድ ባህልና ስርዓት ውስጥ አልፏል። በዚህ ምክንያት ቃሉን የመማር የማጥናት፣ የማወቅ እድልም ነበረው ብለን እናስባለን እናምናለን። ማንም ያወቀ ቢመስለው ይላል እንደሚገባ ገና አላወቅም። አንደኛ ቆሮንቶስ ስምንት ሁለት ስለዚህ ኢየሱስ መልሶ እንዲህ አላቸው ይላል ሌላ ክፍል ላይ መጽሐፍትንና የእግዚአብሔርን እግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለም ምንም ማርቆስ 12:24 ላይ መጽሐፍትን አለማወቅ ያስኩንናል እንጂ አያስሞቅስ። ኢየሱስ መጽሐፍትን ያውቅ ነበር። ለዚህ ነው በተለይ ወይም ጠማማ በሆነ መንገድ አንስተው በሚናገሩ ጊዜ እንኳን የማቅናት እድል የነበረው ለዛ ነው ከህፃናትም ጀምረህ ክርስቶስ ከህፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ፣ ልብንም ለማቅናት በጽድቅ ላለ ምክር ደግሞ ይጠቅማል ይላል፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15ና 17 ድረስ። እዝራ የእግዚአብሔርን ህግ ይፈልግና ያደርግ ዘንድ ለእስራኤልም ስርዓትና ፍርድን ያስተምር ዘንድ ልቡን አዘ እያዘጋጀ እያዘጋጅ ነበር ዕዝራ ሰባት አስር ላይ ስለዚህ የእግዚአብሔርን ቃል ማወቅ ግድ ይለናል